አረ ከዚህ አልፈናል። ዛሬ የእግዚአብሔር በእግዚአብሔር አርያ የተፈጠረውን ሰው ብቻ አይደለም ምንኮን ነው ራሱን ፈጣሪ እየተቸ ነው ነው። ዓሣ በጾም ውስጥ ወይ በአርባ ቀን በዚህ በአርባ ጾምም በሮብ ዓርብ ጾም በሌሎቹም አይጾማት በማህበራዊ ሚዲያ የሚመላለስ ሁሉ ኢየሱስ ክርስቶስ ሲስድ ሰድቡት እንሰማለን። ሎቱ ስብሐት የኛ አምላካችን መድኃኒታችን ኢየሱስ ክርስቶስ አባዬ ዓሣ እፈልጋለሁ፣ ዓሣ ግዛልኝ፣ ዓሣ ስጠኝ፣ ዓሣ አብላኝ ቢላችሁ በአሳ ፈንታ እባብ ትሰጡታላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች፣ የቅዱሳን አገልጋዮች ሁላችሁ በክርስቶስ ሰላምታ እንደምን እንደምንከረማችሁ። እንኳን ለጾመ ኢየሱስ እኩሌታ አደረሳችሁ እላለሁ። ጾምን ቀድሱ ትንቢተ ኢዩኤል ምዕራፍ 1 ቁጥር 14 ላይ እንዲህ ይላል፣ ነቢየ እግዚአብሔር ኢዩኤል ጾምን ቀድሱ፣ ጉባኤውንም አውጁ፣ ሽማግሌዎችንና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔር ጩሁ ይላል። ቤተ ክርስቲያናችን በነቢያትና በሐዋርያት መሰረት ላይ ስለታነጸች የቅዱስ የነቢዩ ኢዩኤልን ድምፅ ይዛ ዛሬም ጾምን ቀድሳለች፣ ጉባኤ አውጃለች። ልጆቿን ወደ ሰዓታት እንዲመጡ፣ በቅዳሴ እንዲሳተፉ፣ ለኪዳኑ እንዲሮጡ፣ ለምህላው በሰርክ ጸሎትም ተገኝተው ተሰብስበው ወደ እግዚአብሔር እንዲጮህ አዛ ይሄው እየተከናወነ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስም ቀድሞ በነቢያት ላይ አድሮ ጾምን እንድንጾም ያወጀ እሱ ነው። አሁን ደግሞ ራሱ ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነሥቶ በድንግልና ተወልዶ ከኃጢአት በስተቀረ ሁሉን እየፈጸመ አድጎ 30 ዓመት ሲሞላው ተጠምቆ ዕለቱኑ ወደ ምድረ በዳ ወደ ገዳመ ቆሮንቶስ ሄደ ይለናል። እንግዲህ በነቢያት ላይ አድሮ አዘዘን። ያንን ትእዛዝ ደግሞ እሱ እንዳዘዘን ለማሳወቅ ደግፎ ጾምን እንጾም አርአያ ለመሆን መሪ ለመሆን እንዲህ አድርጉ ለማለት ወደ ምድረ በዳ ሄደ ወደ ገዳመ ቆሮንቶስ ምንም ሰው ወደ ሌለበት ምድረ በዳ ወደ ሆነው ወደ ዋሻ ሄደና ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ምንም በደል ሳይኖርበት፣ እሱ በደል ኖሮበት አይደለም የጾመው፣ ለእኛ መሪ ለመሆን አብነት ለመሆን ቤዛ ለመሆን ስለመጣ አራያ ሆኖ ሊያሳየን ጾምን እንዲጾሙ ልክ እነ ቅዱስ ጴጥሮስን እዛ ጌቴ ሴማኒ ጸሎት እንዳስተማራቸው ዛሬም ደግሞ ወደ ገዳመ ቆሮንቶስ ወርዶ ጾምን ሊያስተምረን ወደ ዋሻ ሄደ። አርባ መዓልት አርባ ሌሊት ምንም ሳይበላ ሳይጠጣ ከቆመ ሳይቀመጥ እጁን ዘርግቶ ሳያጥፍ ለአርባ መዓልትና ለአርባ ሌሊት ጾመ ይላል ቤተ ክርስቲያናችን። ይህንን አብነት አድርጋ ይኸው ጾሙንም አውጃለች። ሌላው ደግሞ አባቶቻችን ጌታችን መድኃኒታችን ኢየሱስ ክርስቶስን አይተው ሐዋርያት ከእሱ እርገት በኋላ እንደሱ ስለ መመሪያውን ተቀብለው ጾሙ። የእኛም አባቶች ዛሬ በገዳም ያሉት አባቶቻችን ልክ እንደ ጌታ ከማኅበረ መነኮሳቱ ተለይቶ በረሃና ያሉት ይባስ ደግሞ ተለይቶ ብቻቸውን ሆነው በአንዲት ቅል ውሃ ይዘው ትንሽ ጥሬ ቋጥረው ወደ በረሃ ወርደው ብቻቸውን በዋሻ በፍርኩታ ይሄንን ጾም አብይ ጾምን በተለይ እንደ ጌታችን እንደ አምላካችን እንደ መድኃኒታችን ኢየሱስ ክርስቶስ ያለ ምግብም የሚጸሉ ያሉ የማይችሉት በአቅማቸው ትንሽ ውሃ ጥቂት ጥራጥሬ ይዘው ይጾማሉ። ሳይወጡ አንድ ዋሻ ውስጥ በመቀመጥ ከእግዚአብሔር ጋር በመነጋገር ለአርባ ዕለት ሌሎቹ ደግሞ አርባ ቀኑንም አርባ ማለትም አርባ ሌሊት ሲጾ ምንም ሳይቀምሱ ያየነውን እንመሰክራለን የሰማነውን እንናገራለን እንዳለ ቅዱስ ዮሐንስ እኔም ያየሁትን ነው የምነግራችሁ በዚህ በቡልጋ አካባቢ ገዳም ማርያም የምትባል አለ እዛ አንድ አባት ረዳ ነበር አብይ ጾምን በፍጹም እህል የማይቀምሱ ውሃ የማይጠጡ ማንን አይተው አብነት ያደረጉት ጌታችን መድኃኒታችን ኢየሱስ ክርስቶስን ነው ወዳጆች እናንተም ሁላችን የሚጾሙትን ነው ማየት የሚጋደሉትን ነው ማየት የሚበሉትን አይደለም። የሚሰግዱትን ነው ማየት የሚጨፍሩትን አይደለም። የሚጸልዩትን ነው ማየት የሚያወሩትን አይደለም። ስለዚህ ዛሬ አባቶቻችን አሁንም ቢሆን አሉ በህይወት የምናውቃቸው። እንደውም ሌላ ስፍራ ራቅ ወዳለ ስፍራ ወደ ዋልድባ ብትሄዱ ደግሞ ሁልጊዜም ቢሆን ሦስት መቶ ስልሳ አምስቱን ቀን እህል ሳይቀምሱ ውሃ ሳይጠጡ ከእግዚአብሔር ጋር የሚነጋገሩ ብዙ አባቶች ብዙ እናቶች አሉ። ጸሎታቸው ምግባቸው ሆኖላቸው ምግባቸው ጸሎታቸው ሆኖ የሚኖር ልክ እንደ መላእክት ምድራዊ መላእክት ናቸው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን አብነት አድርገው አብይ ጾምን ያለ እህል ውሃ ይጾማሉ። የኛም አባቶች ጌታችን መድኃኒታችን ኢየሱስ ክርስቶስም እንዲህ ብሏልና ከእኔ ተማሩ፣ እኔ የዋህ በልቤ ትሑት ነኝና፣ ለነፍሳችሁ ረፍት ታገኛላችሁ ይላል። ከጌታ ተምረው እነሱ አርባ መዓልትና አርባ ሌሊት እህል አይበሉ ይሄ ብቻ አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስ ከጾመ በኋላ ምንድን ነው የሚለው ተራበ ይላል በማቴዎስ አራት ቁጥር አንድ ላይ እንዲህ አነበዋለሁ ከዚያ ወዲያ ኢየሱስ ከዲያብሎ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው አርባ ቀንና አርባ መዓልት ከጦመ በኋላ ተራበ ይላል ይሄ መራቡ ለአቅርቦተ ዲያብሎስ ነው ይላሉ መምህራናችን፣ የቤተክርስቲያን መምህራን። ምንድ ነው ሰይጣን እንደተወዛገበ ነው እዚህ ጥያቄ ላይ የምናየው። ከስር የሚጠይቀው ጥያቄ ተወዛግቦት ነው፣ ግራ ገብቶት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በባህር ላይ ሲሄድ፣ በደረቅ ግንባር ላይ አይን ሲሰራ፣ ሙት ሲያስነሳ ሳይ እንዴ የእግዚአብሔር ልጅ ነው ይላል እንደገና ደግሞ አሁን እንደምናየው ተራበ፣ ተጠማ ሲባል ደግሞ እንዴ ሰው ነው እንዴ ብሎ ግራ የተጋባ ጥያቄ፣ ግራ እንደተጋባ ከጥያቄው እንረዳለን። እንዲህ አለው ከተራበ በኋላ ኢየሱስ ክርስቶስ ጾሙን ከጨረሰ በኋላ ተራበ እንዳለ ቅዱስ ማቴዎስ፣ ፈታኙ ቀርቦ ይላል የእግዚአብሔር ልጅ ከሆንክ፣ ጥያቄ ሆነ፣ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርግ። የመጀመሪያው አዳም አባታችንን ከገነት ያባረረው በምግብ ምክንያት ነው። አሁን ዳግማዊ አዳም ጌታችን መድኃኒታችን ኢየሱስ ክርስቶስንም ቀርቦ በል ሲፈትነው ነው የምናየው ዳቦ አድርግ እነዚህ ንጋዮች እያለ። ዛሬም ወዳጆች፣ እኛ ስንጾም ዛሬም አምላካችንን የፈተነ ሰይጣን እኛንም የፈተነ ነው የሚፈትነንም ልክ እንደዚሁ በምግብ ነው ስንጾም ምን ከሳ ያስመሰለ ንግግሩን ሰውነታችሁ ቅባት ካጣ ትደርቃላችሁ፣ ትደከማላችሁ፣ ወደ ሞት ትሄዳላችሁ እያለ ዓሣ ብትበላ ዓሣ እኮ ስጋ አይደለም እያለ ዛሬም በጾማችን ላይ ሊያታልለን ይሞክራል። ብዙዎቹም ደግሞ በዚህ ጥያቄ ዓሣ ብትበላ ምን ችግር አለው? ጾም እኮ አይደለም ዓሣ ችግር የለውም በሚባል ቋንቋ ሰይጣን በጆሯቸው ሹክ እያላቸው ብዙዎቹ ተጠልፈዋል። በዚህ ዓሣ እየበሉ ነው፣ ጾማቸውን እየሻሩ ነው። በዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በነቢዩ በኢሳይያስ ላይ አድሮ እንዲህ ብሎ ይገሥጸናል። ትንቢተ ኢሳይያስ፦ ስለምን ጾምን? አንተም አልተመለከትከንም። ሰውነታችንንስ ስለምን አዋረድን? አንተም አላወክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ ይላል ይላቸው። አሁን ፈቃደ ስጋችን ለፈቃደ ነፍሳችን ስላልተገዛ ዓሣ ጾም እንዳልሆነ ሰይጣን ሲነግረን ሰምተን ዓሣ እንበላለን። እንደው በእውነት ዓሣን ድንች ነው ያለው ማን ነው? ዓሣን ዱባ ነው ያለው ማን ነው? ዓሣን ቲማቲም ነው ያለው ማን ነው? ዓሣ ጾም ነው። እናንተም በጾሙ ሰዓት በጾማችሁ ጊዜ በጾማችሁ ሰዓት በጾማችሁ ወቅት ፈቃዳችሁን ትፈጽማላችሁ፣ ሰራተኞቻችሁን ታስጨንቃላችሁ፣ ነገር ትከራከራላችሁ ይላል። ዝቅ ብሎ ሳነቦ እነሆ ለጥርና ለጥልና ለክርክር ትጾማላችሁ እጾማለሁ እያልላችሁ ለከንቱ ውዳሴ በዛም ላይ ደግሞ የማይገባው የሥጋ ፈቃዳችሁን ሳታሸነፉ ሳትገቱ አሳን ጾም እንደሆነ እያወቃችሁ ስጋ እንደሆነ እያወቃችሁ ቅዱስ ጳውሎስ እንደነገራችሁ እያስታወሳችሁ እያወቃችሁ ራሳችሁን በማታለል ስጋ ያሳት ስጋ ትመገባላችሁ ይላል። ለዚህ ነው ቅዱስ ጳውሎስ ጌታችን ምን አለ እዚሁ ላይ፣ ይሄ እኔ የምፈልገው ጾም ነው ወይ? እናንተ የምትጾሙት ፈቃደ ስጋችሁን ሳታሸንፉ፣ ፈቃደ ስጋችሁን ለነፍሳችሁ ፈቃድ ሳታስገዙ የምትጾሙት ጾም እኔ የምወደው ነው ወይ? እኔ የምፈቅደው ነው ወይ? እኔ የምቀበለው ጾም ነው ወይ? አልቀበለውም ነው እኮ። ምክንያቱም ፈቃደ ስጋችንን ስላላሸነፍን ለፈቃደ ነፍሳችን ስላላስገዛ ሰውነታችን የሚፈልገውን ነገር፣ ጾም ማለት እኮ መግታት ማለት ነው። ስጋ የሚፈልጉን ነገር አለመስጠት፣ መቆጠብ። አሁን ስጋችን የደከመ መስሎ ሰይጣንም ተጨምሮበት ዓሣ ብሉ ሲሉን ወደ ዓሣ ከሄድን ለስጋ ፈቃዳችን አደርን ማለት ነው። ስለዚህ ጾማችሁን ጾም አይደለም። እናንተ የምትጾሙት ጾም እኔ የምቀበለው ጾም ነው ወይ? እንዲህ ነው ወይ? ጾሙ ያልኳችሁ ነው የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ። እና ቅዱስ ጳውሎስ ለቆሮንቶስ ምዕመና እንዲህ ብሎ ነግሯቸዋል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 39 ላይ ስጋ ሁሉ አንድ አይደለም፣ የሰው ስጋ አንድ ነው አለ። ስጋ ሁሉ አንድ አይደለም ካለ በኋላ የሰው ስጋ አንድ ነው አለ። ሰው ጥቁርም ቢሆን ነጭም ቢሆን አፍሪካ ውስጥም ኖረ ኤዥያም ኖረ አሜሪካም ኖረ ሌላ ዓለምም ኖረ፣ የሰው ስጋ አንድ ነው፣ አንድ መደብ ነው፣ አንድ ክፍል ነው፣ አንድ መደብ ነው አለ። ዝቅ አለና ደግሞ የእንስሳ ስጋ ሌላ ነው አለ። የዱር እንስሳም ይሁን የቤት እንስሳ አንድ መደብ ነው፣ እሱም ስጋ ነው አለ። ቀጠለና ደግሞ የወፎችም ስጋ ሌላ ነው አለ። በሰማይ የሚበሉ በምድር የሚሽከረከሩ ወፎችም መደባቸው ከስጋ ነው፣ ግን የእነሱ ስጋ ደግሞ ሌላ መደብ ነው፣ ሌላ ክፍል ነው አለ። ይህን ካለ በኋላ ደግሞ የአሳ ስጋ ሌላ ነው ይላል። ባህር ውስጥ ያለው ቀረሶም ይሆን አንባዛም ይሆን አሳ ደግሞ ለራሱ መደብ ይኖረው እንጂ ስጋ ነው ይላል ቅዱስ ጳውሎስ። ስለዚህ ወገኖቼ ሰይጣን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን እንደፈተነው ይህን ድንጋይ ዳቦ አድርገህ እንብላ ዳቦ አድርገው ዳቦ አድርገህ አሳየኝ፣ አንተ እውነት የእግዚአብሔር ልጅ ከሆንክ እንዳለና በምግብ እንደፈተነው፣ ዛሬም እኛ ስንጾም አሳ ብትበላ ምን ችግር አለው? አሳ እኮ መብላት ችግር የለውም እያለ ስለሚፈትነን ነው ይህንን ያነሳውን። ስለዚህ አሳ በጾም ውስጥ ወይ በአርባ ቀን በዚህ በአርባ ጾሙም በሮብ አርብ ጾም በሌሎቹም አጽዋማት አሳ ስጋ ነው። ስጋ አይበላም። የአሳ ስጋም ጾም ነው ማለት ነው። ስለዚህ ወዳጆቼ የምትሰሙኝ ሁላችሁ ይህንን ያደረጋችሁ፣ ተመልሳችሁ ወደ ጾማችሁ ቁሙ። እግዚአብሔር የሚወደውን ጾም እንድትጾሙ። አለዛ እግዚአብሔር ይሄ የምትጾሙን ጾም የምወደው ጾም አይደለም ይለናል። ሌላው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያው ፈታኙ ዲያብሎስ ሌላ ጥያቄ አቅርቦለታል። ዲያብሎስም እጅግ ረጅም ወደሆነ ተራራ ወሰደው ይላል። ማንን? ጌታችን መድኃኒታችን ኢየሱስ ክርስቶስን። የዓለምን መንግስታት ሁሉ ክብራቸውንም አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው ነው የሚለው አያችሁ። ወደ ረጅም ተራራ ወሰደው አምላካችንን። ከዛም በኋላ የዓለምን መንግስታት ስልጣናቸውን፣ ክብሩን፣ ብሩን፣ ወርቁን፣ ሀብቱን፣ ንብረቱን አሳየንና ብትሰግድልኝ ይህንን ሁሉ ሰጠሃለው አለው ይላል። ዛሬም በጾማችን መካከል እየመጣ በእውነት በችግራችን ውስጥ እየገባ አምላካችንን የፈተን ጥንተ ጠላታችን ዛሬም እኛ ይፈትነናል። በጾማችንም ወቅት ይሁን ያለ ጾማችን ዛሬም ትውልዱን ለማታለል በተለያየ መልኩ መጥቷል። እንደውም 666 የሚባለው እሊሙናት የሚባለው ዛሬ በስልክ እየተደወለ የአባል ከሆናችሁ ማለትም የሰይጣን አባል ከሆናችሁ ክርስቶስን ክዳችሁ ማህተማችሁም ከበጠሳችሁ ወዲያውኑ በአካውንታችሁ ገንዘብ ይገባላችኋል፣ ባለቤት ትሆናላችሁ፣ ባለመኪና ትሆናላችሁ፣ የምትጨናነቁን ነገርም ባለብር ትሆናላችሁ። ግን የምታደርጉት ማህተማችሁ ነው፣ በጥሱ ክርስቶስን ትታችሁ ለዲያብሎ ስገዱ፣ አምላካችሁ ፈጣሪያችሁ ኢየሱስ ክርስቶስ ሳይሆን ዲያብሎስ ነው እያለ ዛሬ ይህንን ዘር በህዝቡ ልቡና እየዘራ ብዙዎቹ ወጣቶች በዚህ ነጉደዋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ሰይጣን የዚህ ዓለም ክብር ሲያሳየው ብሩን ሲያሳየው ብሰግድልኝ ይህንን ሁሉ ሰጣለሁ ሲለው አንተ ሰይጣን ለጌታ ለአምላክ ስገድ እርሱን ብቻ አምልክ ተብሎ ተጽፏል ብሎ ነው የረታው። እኛም ዛሬ። ለምኑ ይሰጣችኋል፣ በርምቱ ምቱ ይከፈትላችኋል፣ የሚለምኑ ሁሉ ያገኛል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናልና፣ ይሄ ሰይጣን አሁን ባለብር ትሆናላችሁ፣ ባለመኪና ትሆናላችሁ፣ ክራችሁን በጥሳችሁ ለሰይጣን ስገዱ የሚል ሰው ቢመጣብን፣ ሰይጣን ያደረበት ሰው፣ አይ እኛ አምላካችን ብንለምነው አይነሳንም ብለን መመለስ አለብን ማለት ነው። ወዳጆች ብዙዎቹ ወጣቶች በዚህ እየነገዱ ነው፣ እየጠፉ ነው። ብርን ለማግኘት ብለው ሰይጣን የሚሰጠው ብር እውነት ብር ነው። አስተውሉ። አዳምን አባታችንን አምላክ ትሆናለህ ብሎ ካታለለው በኋላ አምላክ ሆነ? ጸጋው ተከፎ፣ እንደውም ከአምላኩ ተጣላ እንጂ። ዛሬም ከጠጣላን በኋላ ከእግዚአብሔር ከራቅን በኋላ ከካርን በኋላ ከበጠስን በኋላ ክራችን ይለየናል እንደገና ሀዘን ውስጥ ነው የሚጨምረን። ውሸታም ነው ዲያብሎስ፣ የሐሰት አባት ተብሎ ተነግሯልና ውሸት ነው እንዳትታለሉ ለማለት ነው። ሌላው የሚበላን ነገር ስላነሳን ባለፈው በዚህ በማህበራዊ ሚዲያ ሲመላለስ ያየሁት ነገር አለ። ይኸውም እባብ፣ ጊንጥ ይበላል እያሉ ሲመላለሱ ህዝቡም ሲታወክ ሰምቻለሁ አይቻልም ለዚህ መልስ ሲሆን ዘንድ ይህንን እነግራችኋለሁ የሉቃስ ወንጌል ምዕራፍ 11 ቁጥር 11 ላይ አባት ከሆናችሁ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ አባት ከሆናችሁ ከእናንተም ከማንኛችሁም ልጅ ልጅ ቢኖራችሁና ልጃችሁ ዳቦ ስጠኝ ቢላችሁ ድንጋይ ትሰጡታላችሁ በዳቦ ፈንታ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ዳቦ የሚበላ ነው። ድንጋይ ደግሞ የማይበላ ነው። ልብ ብላችሁ ስሙኝ። ስለሚበላና ስለማይበላ በሐዲስ ኪዳን ተፈቅዷል እባብን መብላት ጊንጥን መብላት ተፈቅዷል ላሉ ሰዎች መልስ የሚሆን ነው። ለእናንተ ደግሞ የሚያጸናችሁ ነው። ልጃችሁ ዳቦ ሲሰጣችሁ ድንጋይ ትሰጡታላችሁ ነው ያለው። እንደውም እናንተ ልጃችን ሕፃን ከሆነ በጣም ሕፃን ከሆነ ደግሞ ከውስጡ ያሉ ለስላሳ ለስላሳውን አውጥተን አስጨብጠን እንዲበላ እናደርገዋለን እንጂ ድንጋይ እንሰጠዋለን? አንሰጠውም። ቀጠለና ጌታ ምን አለ? ልጃችሁ ዓሣ አማረኝ ቢላችሁ አባዬ ዓሣ እፈልጋለሁ፣ ዓሣ ግዛልኝ፣ ዓሣ ስጠኝ፣ ዓሣ አብላኝ ቢላችሁ በዓሣ ፈንታ እባብ ትሰጡታላችሁ ይላል ጌታ። እንግዲህ እባብ ምንድን ነው? የማይበላ ነው። ድንጋይ የማይበላ ነው። ዳቦ የሚበላ ነው። ዓሣ የሚበላ ነው እንደው አሳ ቢለምናችሁ መርዘኛ እባብ እኛን የሚገለን መርዝ ያለበት አውሬ የሆነ እባብ ትሰጡታላችሁ? አትሰጡትም። ስለዚህ እባብ የማይበላ ነው ማለት ነው። ቀጠለና ደግሞ ልጃችሁ እንቁላል አማረኝ ቢል በእውነት እንቁላል አማረኝ ቢላችሁ፣ ልጃችሁ በእንቁላል ፋንታ ጊንጥ ትሰጡታላችሁ? ጊንጥ በጣም መርዘኛ አውሬ ናት። በእውነት እሷ የነደፈችው ሰው የመተንፈሻ አካሉ ይዘጋና ወደ ሞት ነው የሚደርሰው። እና እንደዚህ የሚገል እንስሳ የሚገል አውሬ እንቁላል ቢያምረው ልጃችሁ በሱ በእንቁላል ፋንታ ጊንጥ ትሰጡታላችሁ አለ ጌታችን። ይሄም ለማለት ፈልጌ ነው። ድንጋይ የማይበላ እባብ፣ የማይበላ ጊንጥ፣ የማይበላ ዳቦ፣ የሚበላ አሳ የሚበላ ስለዚህ በሐዲስ ኪዳን እባብም ጊንጥም አይበላም ማለት ነው። እኛ ደግሞ በኦሪትም የምንበላውን የምናውቅ በሐዲስ ኪዳን ደግሞ ክርስቶስ ያስተማረን በዚህ መልኩ ነውና ጊንጥ እባብ አይበላም። በፊት እንግዲህ ይበላል ብለውም በማህበራዊ ሚዲያ ሰው ሲጨናነቅም ስላየው በዚህ ውግረ መንገዴን ዓሣን ካነሳው አይቀር ብዬ የሚበላውና የማይበላ ለይቼ ነግሬያቸዋለሁ። እንግዲህ እባብም ጊንጥም አሳማም አይበላም ማለት ነው። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጾም ከነገረን በኋላ ቤተ ክርስቲያን ደግሞ አትረፋ እንድንጾም ታዛለች። ስንጾም ደግሞ የሰውነታችን ክፍል ለይታ እንድንጾም ታዛለች። ቤተ ክርስቲያናችን ሕዋሳቶቻችን እንድትጾም ታዛለች። ለምሳሌ ዓይናችን ክፉ እንዳያይ፣ ጆሮአችን ክፉ እንዳይሰማ፣ አንደበታችን ክፉ እንዳይናገር፣ ሰው እንዳያስቀይም፣ እንዳያሳዝን እጃችን እንዳይሰርቅ ሰው እንዳይገል ክፉ እንዳይሠራ እግራችን ደግሞ ወደ ክፉ ቦታ፣ ወደ አጸያፊ ቦታ እንዳይሄድ፣ ወደ አባይ ጠንቋይ ቤት እንዳይሄድ፣ ወደ ጭፈራ ቤት እንዳይሄድ፣ እግዚአብሔር ወደማይፈቅደው ስፍራ እግራችን እንዳይሄድ፣ እነዚህን አካላት፣ እነዚህን ብልቶች ቤተ ክርስቲያን እንድትጾሙ ብላ ታዛለች። ምክንያቱም አይን እንኳን በእግር እንዳያሳብም፣ እግር መቼም የማይደርስበት የለም። እግር ወስዶ ይኖ ክፉ ያየሁት እንዳትል አይን ጆሮም እግር ወስዶኝ ነው ክፉ የሰማሁት እንዳይል አንደበትም እግር ክፉ ቦታ ወስዶ ወይ ነው እንድናገር ያሳሳተኝ እግር ነው እንዳይል በእግር እንዳያሳብቡ እጅም ደግሞ እግር ባይወስደኝ ነው ኖሮ አልሰርቅም ነበር ክፉ አልሰራም ነበር እንዳይል እግር ይጹም አለ ጌታችን መድኃኒታችን ኢየሱስ ክርስቶስ አይን ይጹም አለ ክፉ ከማየት እባካችሁ ከማየት እንከልከል ክፉ ከመስማት እንከልከል። ዛሬ አሁን መሮጥ ያለብን ወደ ምህላው፣ ወደ ቅዳሴው፣ ከበርታ ደግሞ ሌሊት ወደ ሰዓታት። እንዲህ ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚቀበለው ጾም ይሆናልና፣ እንግዲህ ብልቶቻችንም እነዚህ ሕዋሳትም እንዲጾሙ ታዘዋል። ስለ አንድ አንደበት እንደው ትንሽ ከመጽሐፍ ቅዱስ ልናገርና እጨርሳለሁ በዚህ በያዕቆብ መልእክት ምዕራፍ ሶስት ቁጥር አንድ ጀምሮ እናንተ አንብቡት። እኔ ስለ አንደበት ክፋት የሚናገርበትን አንቀጽ እናገራለሁ። አንደበት እሳት ነው። አንደበት በብልቶች መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋል። ስጋን ሁሉ ያበላሻል፣ ያቆሽሻል። ምን አንደበት፣ አንደበት በተናገረው ምክንያት ሰውነታችሁ ሁሉ ይቆሽሻል፣ ያድፋል፣ ንጹህ አይሆንም፣ ይቆሽሻል። በእግዚአብሔር ዘንድ ስትቆሙ አንደበታችሁ ባመጣው ጣጣ ሰውነታችሁ ሁሉ ቆሻሻ ይሆናል፣ ነውረኛ ይሆናል አለ። ከዛ መጨረሻ ላይ ምን ይላል? ሩጫችሁን ሁሉ ይገታላል። የቅድስና ሩጫ፣ የጾሙን ሩጫ፣ የትህትናውን ሩጫ ሁሉ ያቆሽሻል፣ ይገታል፣ ያስቆማል። ከዛ በኋላ ደግሞ ምን አለ? በገሃነም እንድንቃጠል ያደርጋል ይላል። አንብቡት። በዚህ ሁሉ የአንደበት ክፉ ውጤት ነው። ሩጫችንን ይገታል፣ ጾማችንን ይገታል፣ ቅድስናችንን ይገታል ትህትናችንን ይገታል። እንደገናም ይህ አልበቃ ብሎ በዚህ ምክንያት ገሃነምን እንድንጎናጸፍ ያደርጋል። ምን አንደበት አንደበት እሳት ነው አለ። እሳት ትልቁን ጫካ እንደሚያቃጥል ሁሉ አንደበትም በክፋቱ ሰውነታችሁን ያሳድፋል፣ ያቃጥላል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሐዋርያ ቅዱስ ያዕቆብ ምን አለ ባመሰግናችሁበት አንደበታችሁ እግዚአብሔርን ባወደሳችሁበት አንደበታችሁ የእግዚአብሔር አራያ የሆነውን ሰው ትቆንኑበታላችሁ ወይ ይላል። አረ ከዚህ ያልፈናል። ዛሬ የእግዚአብሔር በእግዚአብሔር አራያ የተፈጠረውን ሰው ብቻ አይደለም የምንኮንነው ራሱን ፈጣሪ እየተቸነው ነው እየሰደብነው ነው። አንደበት ዛሬ ፍጡራንን ከመተቸት ከመሳደብ ከማስቀየም አልፎ ፈጣሪን ሁሉ እየሰደበ ነው። የምንሰማው አሁን በማህበራዊ ሚዲያ የሚመላለስ ሁሉ ኢየሱስ ክርስቶስ ሲሰድቡት እንሰማለን። ሎቱ ስብሐት የእኛ አምላካችን መድኃኒታችን ኢየሱስ ክርስቶስ አምላካችን ነው፣ መድኃኒታችን ነው። ሊሰደብ የሚገባው ሳይሆን ሊመሰገን የሚገባው ነው። ይህንን ዓለም ካለመኖር ወደ መኖር ያመጣ አምላክ ነው። ፀሐይና ጨረቃን የሚያፈራርቅ የምንመገበውን ያዘጋጀልንን ጌታ የኛን አምላክ ልትሰድቡት ልትነቅፉት አይገባም። ስለዚህ አንደበት አሁን ተላልፎ ተላልፎ ሰውን ከመስበብ፣ ሰውን ከማስቀየም፣ ሰውን ከማሳዘን አልፎ አምላካችንን እየሰደበ ነውና፣ የዚህ ስድብ ውጤት ገሐነም ነው። ወደድንም ጠላንም የተሳደበ ሰው ያስቀየመ ሰው ያውም እግዚአብሔርን። ሰውን ብታስቀየም፣ ወንድምን ብታስቀየም ገሃነምን ትገባል። ሌላ የአፍ ውጤት የስድብ ውጤት ይሄው ነው። ሩጫን ይገታል፣ ገሃነምን ያጎናጽፋል ይላል። እንኳን አምላካችንን መንቀብ። ስለዚህ የአንደበት ክፋት ገሃነምን ስለሚያወርስ እባካችሁ ልትጠነቀቁ ይገባል። ክርስቲያኖች ሁላችሁ እንድንጾም አንደበታችን እንዲጾም ይገባል። ሌላው በዚህ ላይ መልእክት የማክልበት እንግዲህ ጾማችንን ከጾምን ከጸለይን ምን ያስፈልጋል? ምጽዋት ያስፈልጋል። እነዚህ ሲተባበሩ ነው ሙሉ የሚሆነውና አምላካችን መድኃኒታችን ኢየሱስ ክርስቶስም ዳግም ሲመጣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ብታረዝ አልብሳችሁኛል ነው የሚለው ጥያቄ። ስለዚህ በጾማችን ወቅት ምጽዋት መስጠት ያስፈልጋል ማለት ነው። ስለዚህ ጾማችን ሙሉ እንዲሆን ጸሎታችን እንዲያርግ ምጽዋታችንን ለሙታን ለተቸገረው ገዳም በእውነት ለታረዘው ገዳም የሚበሉት ላጡት የሚለብሱት ላጡት ቤት ላጡት ፀሐይና ዝናብ ለሚፈራርቃባቸው ለነዛ ለሙታንሳ አባቶቼና እናቶቼ ብትመፀውቱ ይሄን ጥያቄ ታልፋላችሁ። ጎጆዋን አይታችኋል። ጎጆዋን ተመልክታችኋል። ተራራ ላይ ነው መቀመጫ። እንዴት እንደሰሩትም ይገርማል። እንጨት በአካባቢውም ስለሌለ እንጨቷ አጭር ስለሆነች ክዳኑ አጭር። እንዴት ይግቡ? እንዴት ይቁሙ? እንዴት ይቀመጡ? እንዴት ይተኙ? ስለዚህ እነዚህን ማሳረፍ የመጨረሻውን የክርስቶስን ጥያቄ የሚያሳልፍ ስለሆነ ምጽዋቱ ቤታቸውን እንድንሰራላችሁ በፍቅር እንድንሰራላቸው የአባቶቼን ቤት የእናቶችን ቤት እንድንሰራ። የእናቶች ቤት አሁን እያልቋል ወደ አባቶች ቤት እየተሸጋገረ ነው። በአይናችን አይተነዋል። ይኸው በምስሉ ምን አስደግፈን እንነግራቸዋለን። ይሄንን እንድታደርጉ በፍቅር ቃል እጠይቃቸዋለሁ። ያስተማረን የመከረን የገሰጸን አምላክ ክብር ምስጋና ይግባው። ለብርሃነ ትንሣኤው ያደርሰን። አገራችንን ኢትዮጵያን ከክፉ ነገር ሁሉ ይጠብቅልን። ቤተ ክርስቲያናችንን አምላካችንን በቸርነቱ ከክፉ ይሰውርልን። ያስተማረን አምላክ ክብር ምስጋና ይግባው። አሜን